በስማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የክርስቶስ ቤተሰቦች የደም ፍሬዎች የድንግል ማርያም ያስራት የቃል ኪዳል ልጆች በወደደን እስከ ሞት ድረስ ባፈቀረን በመዳይታለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። በእያላችሁበት ሰላማችሁ ብዝት ትርፍርፍ ይበልላችሁ። እንኳን ለዛሬው ዕለትና ለአሁኑ ሰዓት በያላችሁበት በያለንበት አደረሰን አደረሳችሁ። ምክንያቱም ብዙዎች ይችን ቀን መኖር ናፍቀው፣ ነገር ግን በሕይወት የሌሉ እድሜ ዘመናቸው በሞት የተገደበ ታሪካቸው ከመቃብር ስር የሆነ ብዙዎች እንዳሉ እናውቃለንና ማለት ነው። ስለዚህ እኔና እናንተ ይህ እድሜ ጊዜ፣ ሰዓት የተሰጠን ንስሐ እንድንገባበት የትናንቱን ኃጢአት ዛሬ ላይ ሆነን በንስሐ እንድንደመሰሰው፣ እንዲደመሰስልን ወደ ቅዱስ ስጋው ወደ ክቡር ደሙ እንድንቀርብ፣ የዘላለም ህይወት እንድናገኝ እግዚአብሔር በምሕረቱ እግዚአብሔር በቸርነቱ እግዚአብሔር በይቅርታው ስለጎበኘን ጸጋ ሞገሱን ስላበዛልን ይሄንን በማሰብ የተጣላችሁ ታረቁ፣ ንስሐ ያልገባን ንስሐ እንድንገባ። የዚህ ዓለም ኑሮ ያልፋል፣ ይገደባል፣ ሞት ይገድበዋል ማለት ነው። ዘመናችን በሞት ይገደባል። መቼ እንደምንጠራም አናውቅም። ድንገት እንደሌባ እመጣለሁ ይላል። ሞት ድንገት ይመጣል። መጠራት ድንገት ይሆናል። ቀጠሮ የለውም። በዚህን ጊዜ በዚህን አመተ ምህረት በዚህን ሰዓት በዚህ ቦታ የሚባል ነገር የለውም ማለት ነው። ድንገት ነው። የቱ ጋ ሞት እንደ ጥላ ተከትሎ ነው የሚሄድ ነው፣ እንደ ጥላችን። ጥላ ማለት እንግዲህ አሁን ስንሄድ በፀሐይ ጊዜ ጥላ ይታየናል አይደለ? የቁመታችን ጥላ፣ ልክ እንደዛ ነው በሕይወታችን ሞት አለ ማለት ነው። ሞት እንደ ጥላ ይከተለናል ማለት ነው። ከጎናችን አለ ማለት ነው። ስለዚህ ቀንና ሰዓታችንን ስለማናውቀው፣ የሞታችንን የመጠራታችንን ጊዜ ስለማናውቀው ዝም ብለን ሩቅ እናስባለን። አያችሁ ሩቅ እያሰብን ደግሞ እዛ ያሰብንበት ያለምንበት ቦታ ላይ ሳንደርስ ድንገት መጠራት መኖሩን እያሰብን ይህንን ከግንዛቤ አስገብተን እንድንኖር ይፈልጋል እግዚአብሔር። ድንቅ ድንቅ ነገሮችን ያስተላልፋል እግዚአብሔር፣ እኔና እናንተ ሰሚ ጆሮ፣ አስተዋይ ልቦና ካለን ማለት ነው። ዛሬ እንግዲህ እንደተለመደው ድንቅ ምስክርነትን ይዤ መጥቻለሁኝ። ስለ አምደው ቅዱስ ሚካኤል ገዳም ማለት ነው። ይህ ገዳም እንግዲህ የምታውቁት ያው በረከቱ በአንድም በሌላም ደርሷችኋል ማለት ነው። የማታውቁት ደግሞ አምደው ቅዱስ ሚካኤል ማለት መተተኛ አስማተኛ የሚያፍርበት በመተት በአስማት በሟርት በድግምት የታሰሩ ሰዎች የሚፈቱበት የታመሙ ሰዎች ፈውስና ድነት የሚያገኙበት ልጅ መውለድ ፈልገው ልጅ መውለድ ያልቻሉ ባለትዳር የትዳር አጋሮች ልጅ የሚያገኙበት ድርሳኑን እያዘሉ ታሪካቸው የሚቀየርበት እንዲሁም ከተለያየ በሽታ ከተለያየ ደዌ ችግር፣ ጭንቀት የሚድኑበት ታላቅ የበረከት የድህነት ገዳም ነው ማለት ነው። በእያለንበት ሆነን ስሙን ብንጠራ እንዲሁም ደግሞ ደጁ ላይ ደርሰን ብንጸልይ ብንማጸን አምደው ቅዱስ ሚካኤል ብለን ስንለምነው ፈጥኖ ደራሽ መልአክ ነው ማለት ነው። እንደዚሁም ገንዘብ ንብረታችሁን ተቀምታችሁ ተክዳችሁ፣ ባደራም መልክ ይሁን ወይም በሌላ በብድር መልክ ሰጥታችሁ የተከለከላችሁ የተካዳችሁ ሰዎች እዚህ ቦታ ላይ መጥሪያ ይሰጣል። ይሄንን የምነግረው አዲስ ለሆናችሁ ቃል ኪዳኑን እንድታውቁትና ወደዚህ ቦታ ላይ እንድትሄዱ እዚህ በገዳም ላይ እንድትጸልዩ ነው። መቋሚያ የመቋሚያ አውድ መቋሚያ ይጣላል ማለት ነው። ጠላታችን ዲያብሎስና አሰራሩ፣ ስራው እንዲወድቅልን ማለት ነው። ሰላም ለኪ እየተደገመ ፍካሬ ዘጻርቃን እየተደገመ እየተደረሰ እየተጸለየ፣ አባቶች ሊቃውንት፣ በጸሎት የበረቱ አባቶች፣ ጸጋ የበዛላቸው አባቶች በዚህ ገዳም ላይ በጣም ብዙ ዘመን ያገለገሉ አሁንም እያገለገሉ ያሉ ወደፊትም ደግሞ ሊያገለግሉን እግዚአብሔር ያስቀመጠልን አባቶች አሉ። በእነሱ ጸሎት በቅዱስ ሚካኤል አማላጅነት በእግዚአብሔር ቸርነት እዚህ ቦታ ላይ ታላቅ ፈውስና ድኅነት እየተሰጠ ይገኛል። እንግዲህ ድኅነትና ፈውስ ከተደረገላቸው ወይም ደግሞ ቅዱስ ሚካኤል ከደረሰላቸው መካከል አንዳንድ ሰዎች መስክርልን፣ ንገርልን ያሉ ቤተሰቦች ስላሉ እሱን ወደ እናንተ ይዤ መጥቻለሁኝ። እናንተም ደግሞ ሰምታችሁ ላልሰማው ተደራሽ እንደምታደርጉት ሙሉ እምነት አለ ማለት ነው። አንዲት እህታችን ወለተ መድህን ትባላለችና በውጭው ዓለም የምትኖር ቤተሰቦቿ በዚሁ በአገር ውስጥ የሚኖሩ ነገር ግን በህይወታቸው ብዙ እስራት ያለባቸው በቤተሰባቸው ችግር ያለባቸው ቤተሰቦቿም ሆነ እሷም እንደዚሁ በመናፍስቱ ዓለም ተጋድሎ ውስጥ ያሉ ሲሆኑ ታላቅ እህቷ በትዳር ውስጥ ነው የምትኖረው። አምስት ልጆች አላት። በትዳር አለም ውስጥ ሰላሳ አምስት አመት እድሜ አስቆጥራለች እና የሥራ ሰው ነች። ትሰራለች፣ ትወጣለች፣ ትወርዳለች፣ ትነግዳለች፣ ታተርፋለች። ነገር ግን የነገደችበት የወጣች የወረደችበት ገንዘቡ አሁን እጇ ላይ የለም ማለት ነው። እጇ ላይ የለም የሚገርማችሁ ነገር እና እቺ ወለተ መድህን እህቷ በውጭ ዓለም የምትኖረው እህቷ ስለ እዚህች ስለ ታላቅ እህቷ ትጨነቃለች፣ ታዝናለች። ለምንድን ነው እየሰራሽ ባዶ የሆንሽው እያለች ሁሉ ጊዜ በጸሎትና በጸበል እንድትበረታ ሁሉ ጊዜ ትገፋፋት ነበረ እና ከዕለታት በአንድ ቀን ባሏ ከቤቷ ወይም ከትዳር አጋሩ ተለይቶ ያ የሰራችበትን ያተረፈችበትን የነገደችበትን እየሰራች ያስቀመጠችውን ብር በማዳበሪያ አድርጎ መሄዱን ነው የማውቀው አለች። እና እሱ ከተለየ ከልጆቹ ከአምስት ልጆቹ እና ከትዳር አጋሩ ከተለየ አንድ ዓመት ከስድስት ወር አካባቢ አስቆጥሯል አሉ እና ልጆቹ በትምህርት ውጤታማ አይደሉም። ቤት ውስጥ በጣም ችግር አለ፣ ምክንያቱም መንቀሳቀሻ የነበራትን ሀብት ወይም ብር ይዞ ሄዷል። ከዛም በኋላ ምን አይነት ህይወት ነው ያላችሁት ምን አይነት ህይወት እያሳለፋችሁ ነው ብሎ ሊረዳም ሆነ ሊጠይቅ ፈቃደኛ አይደለም። ስለዚህ የሆነ ነገር አለ በማለት ይች በውጭ ዓለም የምትኖር እህቷ ወደ ጸበል እንድትሄድ ትገፋፋታለች እና ወደ ጸበል የመሄድ ደግሞ ፍላጎት ይችኛቱ የላትም። ምክንያቱም በውስጧ ያደረ ታስራ እንድትቀመጥ ያደረጋት የመናፍስቱ ዓለም አሰራር በእሷም ሆነ በልጆቿ ተቆጣጥሯቸው ስለነበረ እንደምንም ብላ እየገፋፋች እንዲጸልዩ እንዲጠመቁ በማድረግ በመጀመሪያ ልጇን የመጀመሪያ ልጇን ወደ በርሜል ቅዱስ ጊዮርጊስ ትልከዋለች። ከዛም እሱ እየተጠመቀ ደግሞ እናቱ መምጣት እንዳለበት ከእናቱ እህት ወይም ደግሞ በውጭ ዓለም ከምትኖረው ከሁለተ መድህን ጋር ይነጋገራሉ። ከዛም ስንቋን ትራንስፖርቷን እንደምትሸፍንላትና ወደ እሱ እንደምትልካት ለልጇ ወይም ደግሞ ለእህቷ ልጅ ቃል ገባችለት። ከዚህም በኋላ ለእኔ አማከረችኝ፣ እንዲህ እንዲህ፣ እህቴ በጣም ታስራለች፣ ወደ ጸበል ስላት፣ ነገ ዛሬ፣ ቀጠሮ ቀን በቆጠረ ቁጥር እሷም ቀጠሮ ታበዛለች። እንዳትሄድ ከቤት እንዳትጣ ጭንቅ ሆኖባታል። ትለይ ነበረ እና አይዞች ቅዱስ ሚካኤል ያውቃል አልኳት። እንደዚህ እየተነጋገርን እያለ እኔ ወደ ቅዱስ ሚካኤል ለመሄድ በነገርኳት ጊዜ አይ፣ እንደዛ ከሆነ ቅዱስ ሚካኤል በእውነት ይፈጽምልኛል የልቡናዬን መሻት። እህቴም ሆነ ቤተሰቦቼ ከስራት ይፈታሉ። ለቅዱስ ሚካኤል መባ አስገባልኝ በማለት መባዋን ሰጠች ላከች። ከዛም ያንን መባ እኔም ይዤ ስመ ክርስትናቸውን በመያዝ ወደ አመደው ቅዱስ ሚካኤል ስሄድ አልሄድም እያለች ቀነ ቀጠሮ ስታበዛ የነበረች ሴትዮ ወይም እህቷ ልክ እዛ ደርሳ እዛ ደርሼ እኔ ቅዱስ ሚካኤል ገዳም ደርሽ በአስራ ሁለት ማለት ነው። ጸሎት ተደረገ። ልክ በዛው እለት ያቺ በርኩሳን መናፍስት ታስራ የነበረችው እህታችን ከቤቷ ወጥታ በዕለቱ፣ በቅዱስ ሚካኤል እለት ጸሎት በተደረገበት እለት ወደ በርሜል ቅዱስ ጊዮርጊስ ጸበል ትሄዳለች ከዛም በኋላ ልክ በሁለተኛ ቀኑ መንፈሱ ይያዛል ማለት ነው። ያ ያሰራቸው ቤተሰባቸውን ያሰረው መንፈስ ይያዛል። መንፈሱ ሲናገር ወይም ሲጋለጥ ምንድነው ያለው ባሏ እንዳደረገባት ወይም ደግሞ ባሏ እንዳሰራት በመተት እንደታሰረች እያንዳንዱ ነገር ማን ምን እንዳደረገባት እንደት እንደሆነች በዛ ጸበል ሚስጥሩን ያጋልጣል ወይም ይናገራል ማለት ነው እንግዲህ ውድ የተዋህዶ ልጆች፣ ሰው በሰው ላይ የሰው ጥላቱ ቤተሰቡ ነው ያለው መጽሐፍ ቅዱስ። የሰው ጥላቱ ቤተሰቡ ነው ያለው መጽሐፍ ቅዱስ። ለዚህ ነው እንግዲህ ባል በሚስቱ ላይ እንደዚህ አይነት የአምስት ልጆች አምስት ልጆች የወለደችለትን ሚስቱን በመናፍስት አስሮ ስትሰራው የነበረውን ገንዘቧን በማዳበሪያ ጭኖ ከቤት ከልጆቹ ከትዳሩ ተለይቶ እሱ ወደ ሌላ ሀገር ሄዶ እየኖረ ነው። የራሱን ህይወት የራሱን ዓለም እየመራ ይገኛል ማለት ነው። እነሱ ግን እሷንና ልጆቿን እንግዲህ በመናፍስቱ ዓለም አሳስሮ አሳስሮ አዋርሶ እንዲህ አይነት ጭካኔ በተሞላበትና እርኩስ መንፈሳዊ አስተሳሰብ በመዋረስ በቤተሰቡ ላይ ቤተሰቡ ባል በሚስቱ በልጆቹ ላይ እንደዚህ አይነት ጭካኔ እያደረሰ ያለበት ጊዜና ዘመን፣ የአመፅ ዘመን፣ የክፋት ዘመን ደርሰናል ማለት ነው። እና ቅዱስ ሚካኤል አምደው ቅዱስ ሚካኤል ይህንን ተአምር ይህንን ስራ እያደረገ አሁን እንግዲህ ልጆቹ ሁሉም አወቁ። እንግዲህ ምንድነው? አሁን እናንተ ብትሆኑ ምንድነው የሚሰማችሁ? አባታችሁ በእናታችሁ ላይ ወይም አባታችን በእናታችን ላይ እንደዚ አይነት ነገር ቢያደርግባት ከዛ እኛ ልጆቹ ደግሞ ምንድነው የሚሰማን? እስኪ እናንተ አሁን የዛን ሰው ታሪክ እንደ ታሪክ አድርገን ብቻ አይደለም ማሰብ ያለብን፣ በየቤቱ ስንት አይነት እስራት በስንት አይነት ነገር እንደታሰርን ማሰብና ማስተዋል ይገባናል ማለት ነው። እስኪ እናንተ ወደ እናንተ ህይወት፣ ወደ እናንተ አእምሮ፣ ወደ እናንተ ማንነት አስገቡት። እስኪ ምን ትላላችሁ? አባታችሁ ለመናፍስቱ ዓለም አዋርሷችሁ ቢሄድ። እነዚህ ልጆች በጣም ስማርት የሆነ ጭንቅላት ያላቸው ያ ጭንቅላታቸው ተይዟል። እንዳይማሩ ተደርገዋል። አሁን የጸበል ያለው ልጅ ከብዙ ነገር ተሰነካክሏል። ከዩኒቨርሲቲ ያቋርጦ ወጥቷል። ህይወቱ ተመሰቃቅሏል። በወጣትነት ዘመኑ እንደዚህ አይነት አደጋ ውስጥ ገብቷል። ስለዚህ የሰው ጠላቱ ማን ሆነ ማለት ነው? ቤተሰቡ የራሱ ቤተሰብ ማለት ነው። እና ልጁ ይደውልና አባቱን ያዋራዋል። ጠፋችሁ፣ እናንተም ጠፋችሁ፣ አትደውሉም እንዴት ናችሁ፣ ደህና ናችሁ ሆይ የሚል ጥያቄ ለልጁ ሲያቀርብለት እኛ እኮ ጸበል ላይ ነው ያለው ነው ሲል አባትዮው ይደነግጣል። እንዴት አንድ እንዲህ አይነት ጸበል ላይ ነው ያለው ነው። እና ያው እንግዲህ በመናፍስቱ ዓለም ታስረናል። እናታችንም እናቴም እዚሁ ነው ያለችው በመናፍስት በእርኩስ መንፈስ በመተት በድግምት ታስራ ህይወቷ ተመሰቃቅሎ ነበር እስከ ዛሬ ድረስ ያለችው እናቴ በዚህ አይነት ጉዳት ላይ ነበር ዘመኗን ጊዜዋን ያሳለፈችው፣ ብሎ ይሄን ነገር ሲነግረው ሰውየው ስራውን ስለሚያውቅ በጣም ይደነግጣል። በጣም ይደነግጥና ስልኩን ይዘጋል። ከዛ በኋላ ምንድነው ያደረገው? ቤተሰቡ በሙሉ እንዳወቀ ያው እንግዲህ ሲጀመር የደወለውም ያው መንፈሱ እዛ ጋር ሲያዝ ሰውየው ተጨንቋል። ሰላም አጥቷል። ለምን መሰላችሁ? መንፈሱ ሲያዝ አንድ ሰው ርኩስ መንፈስ ወደናንተ ወደኛ ሲልክ መጀመሪያ የሚዋረሰው ያ ላኪው ነው ማለት ነው። ስልክ ያ የሚልከው ሰው ግማሹ የርኩስ መንፈስ ሰራዊት ወደ ራሱ ከገባ በኋላ ነው እንደገና ወደ ሌላ ሰው ሊልክ የሚችለው። ስለዚህ ግማሹ አጋንንት ማጋ ነው ሰውየው ጋ ነው። ግማሹ አጋንንት ወዴት ነው? ወደ ቤተሰቡና ወደ ሚስቱ ነው፣ ወደ ልጆቹ ነው ማለት ነው። ስለዚህ እዛ ጋ ያለው መንፈስ ሲያዝ እዚህ ያለው ደግሞ ሰውየው ላይ ያለው መንፈስ ተጨነቀ፣ ተሰቃየ ማለት ነው። ያ ነገር ሲፈጠር ነው እንግዲህ ሰውየው ቤተሰቡን ለመጠየቅ ወይም ደግሞ ምንድነው የሆነ ነገር አለ ብሎ ውስጡ ላይ እንግዲህ ያ መንፈሱ ሲያስጨንቀው ማውራት ወይም ማናገር ይጀመረው ማለት ነውና ከዛም በኋላ ምንድነው ያደረገው? ይህ ሰው ቀጥታ ወደ ሴት ልጁ ይደውላል። ለሴት ልጁ ምንድነው ያላት? አይ እኔኮ፣ እናታችሁን ከሌላ ወንድ ጋር እንዳትሆን፣ በኔ ላይ ሌላ ወንድ እንዳትይዘብኝ፣ እንደዚህ መተት አሰርቻለሁ ብሎ እንግዲህ በራሱ አንደበት በራሱ ቃል ተናገረ ማለት ነው። ተመልከቱ። ይህንን ያደረገ ማን ነው ብለን ስናስብ አመደው ቅዱስ ሚካኤል ይህንን ምስጢር እንዲወጣ በማድረጉ ይህንም ምስክርነት ስጥልኝ ቅዱስ ሚካኤል በለቱ አንተ ጸሎት ባስደረክ ክልን ሰዓትና ቀን እህቴ ከስራቷ የመፈታት ዋዜማዋ ነበረ። በሁለተኛው ቀን በሦስተኛው ቀን ያ ስራት ያስሯት የነበረው መንፈስ ታሰረ፣ መለፍለፍ ምስጢር ማውጣት ጀመረ። እና ይሄንን ድንቅ የተደረገልኝን የእግዚአብሔርን ቸርነት የቅዱስ ሚካኤልን ቃል ኪዳንና አማላጅነት ይስማ፣ ዓለም ይስማ፣ ጆሮ ያለው ይስማ የታሰረ በመናፍስት ዓለም የተያዘ ይስማ የሚል መልእክት ንገርልኝ። ይህንን ምስክርነት ደግሞ መናገር አለብሽ እያለ ንገሪልኝ፣ ይህንን ምስክር ለእሱ ንገሪ የሚል መልእክት ደረሰኝ። ንገሪ ንገሪው እያለ ይለኝ ነበር አለች ልጅቷ። ለውዳሴ ከንቱ ባይሆንም በጸሎት የበረታች እንደዚሁ የመናፍስቱን ዓለም ውጊያ ጠንቅቃ ያወቀች እህታችን ስለነበረች ጸጋ መንፈስ ቅዱስ እያመሰጠረ እየነገራት ይህን ነገር እያለ ራሱ ቅዱስ ሚካኤል ምስክርነቱ ወይም ደግሞ ታምር አድራጊነቱ እንዲነገርለት ወዶ ፈቅዶ ይህንን መልእክት ምንዋል ማለት ነው ወደ ወደ እናንተ አድርሷል ማለት ነው። እሷ ለኔ ነገረች ነገረችኝ እኔም ደግሞ ለናንተ ነግሬያቸዋለሁ። እግዚአብሔር የተመሰገነ ይሁን። ወደ እንደዚሁ ወደ አምደ ቅዱስ ሚካኤል ገዳም መሄድ የምትፈልጉ፣ ወደ በርሜል ቅዱስ ጊዮርጊስ ገዳም መሄድ የምትፈልጉ በሚቀመጥላችሁ ወይም በተቀመጠላችሁ አድራሻ መደወል ትችላላችሁ ማለት ነው። አምደው ቅዱስ ሚካኤል ከናንተ ጋር ይሁን። ሌላም ወንድማችን እንደዚሁ በውጩ ዓለም የይኖር የነበረ ነገር ግን ያው የእናት ሀገር ፍቅር ከውስጡ ያለቀቀው ምትናፍቀው ኢትዮጵያና ኢትዮጵያውያን የሚናፍቁት ቤተሰቦቹ የሚናፍቁት ወንድማችን ነበርና ለአመት ከስድስት ወር ምናምን አካባቢ ከሚኖርበት አሜሪካ ይመጣና እዚህ ይኖራል። በዛ መካከል ብዙ ነገሮች እዛ የመኖር ፍቃዱ ይበላሽበትና በጣም ይጨነቅ ነበርና ብዙ ነገሮች እሱም እንደዚሁ ፈልጎት ሳይሆን በመናፍስቱ ዓለም በክፉዎች ክፋት በክፉ ሰዎችና በክፉ መናፍስት ክፋት በክፉ ሰዎች ክፋትና በክፉ መንፈስ መናፍስት ውጊያ ወድቆ ስለነበረ ወይም ደግሞ ይዋጉት ስለነበረ እድሉንና ሕይወቱን ለማበላሸት እንደዚሁ ይዋጉት የነበሩ ሰዎች እድሉን ለማበላሸት የመኖር ህልውናውን ለመንሳት የሚዋጉት ስለነበሩ እሱን እድሉን እያበላሹ የነበሩ ስለነበሩ ይጸልያል፣ ከእግዚአብሔር ጋር ይነጋገራል። በእግዚአብሔር ቸርነት ብዙ ነገሮች ተቀይረውለት ምስክርነቱን ስጥልኝ በማለት እንደዚሁ ምስክርነት ሰጥቶናል ማለት ነው። እሱም እንደዚሁ መባውን በመላክ ለቅዱስ ሚካኤል ለአምዶ ቅዱስ ሚካኤል ሲደውልልኝ እኔ ወደ ቅዱስ ሚካኤል ገዳም እየሄድኩኝ ነው አልኩት። እንደዛ ከሆነ ለቅዱስ ሚካኤል መባ እና ስመ ክርስትና ሌላ ክልህና ጸሎት አስደርግልኝ አለኝ። እሺ ብዬ እኔም ይህንን ትዕዛዝ ታዝዤ መባውንና ስመክርስትናውን ይዤ ወደዛ ገዳም እንደዚሁ በዚሁ እለት ማለት ነው ሄድኩኝ። እዛ ጸሎት ተደረገ። የሚገርማችው ነገር እኔ በአስራ አንድ ነው ሄድኩት በአስራ ሁለት ጸሎት በተደረገለት ሰዓት እና ቀን ማንም ምንም ሳይለው ብዙ ሰዎች ኤርፖርት ላይ ሲንገላቱ ሲሰቃዩ እሱ ግን ቅዱስ ሚካኤል ጥላ ከለላ ሆኖት የሚፈልገው ሊሄድ ወደ አሰበበት ሀገርና ቦታ ምንም አይነት ኦብስታክል ወይም ደግሞ መሰናከል ሳይኖርበት በሰላም ገብቶ እሱም እንደዚሁ ምስክርነቱን ሰጥቶኛል። ቅዱስ ሚካኤል ታምር አድርጓል በሚገርም ሁኔታ እየደነቀኝ ሂጅ አለሁኝ ማንም ምንም ሳይለኝ ደርሻለሁኝ። ለብዙ ዓመት በጣም ብዙ መሰናክል የነበረውን ያንን መሰናክል አስወግዶ ማንም ምንም ሳይለኝ ምንም አይነት ጥያቄ ሳይኖርብኝ ገብቻለሁኝ። ስለዚህ ቅዱስ ሚካኤልን አመስግንልኝ ቃል ኪዳኑን ንገረልኝ የተደረገልኝን መስክርልኝ ስላለኝ ይህንን ምስክርነት አሁንም ለናንተ አድርሻለሁ ማለት ነው። መሄድ እምትፈልጉ እዚህ ቦታ ላይ ሌሎቻችሁም፣ እንደዚህ ጸሎት ያስደረጋችሁ ያደረጋችሁ፣ ሰዎች ያስደረጋችሁ ሰዎች ቀኑን ይጠብቃል እንጂ የነገራችሁትን አይረሳም የለመናችሁትንም አይነሳም። ነገር ግን አንድ ነገር ልትረዱኝ የምፈልገው እዛ ቦታ ላይ ጸሎት አስደርጋለሁ ብላችሁ ቁጭ ማለት ሳይሆን እናንተም መጸለይና መስገድ ንስሐ መግባት ወደ እግዚአብሔር መመለስ አለባችሁ በዚህ ከበረታችሁ ቅዱስ ሚካኤል መልስ አለው አሁንም እንደዚሁ እዛ ቦታ ላይ የፈውስ አገልግሎት ስለተጀመረ ሚያዚያ ሃያ ስድስት ሂደን ሚያዚያ ሃያ ስምንት እንመለሳለን። በእነዚህ ቀናት ውስጥ በመንገዳችን ላይ የምትገኘው አጽመ ቅዱሳን የሚገኝበት ዋሻ ቤተ ክርስቲያን ያለበት ማንም የለኝ ማርያም ገብተን ተሳልመን ተጠምቀን አሁንም ወደ አምሮ ቅዱስ ሚካኤል ገዳም እንሄዳለን ማለት ነው። ከወድሁ ተመዝገቡ ነው እንላችሁ። ይሄ በረከት አይለፋችሁ። ይሄ ምስክርነት ነገ ከነገ ወዳ እናንተም የምትመሰክሩት ነው ማለት ነው። ይህንን ይመስላል። ውድ የተዋህዶ ልጆች፣ የደሙ ፍሬዎች፣ የድንግል ባሪያም ያስራት የቃል ኪዳን ልጆች አምዶ ቅዱስ ሚካኤል በያላችሁበት ሆናችሁ ብትጸልዩም፣ ስመ ክርስትናቸውን ብትሰጡ፣ የምትችሉ ቦታው ላይ እንድትሄዱ፣ ማትችሉ ደግሞ መባችሁን እና ስመ ክርስትናችሁን በመስጠት እንደዚሁ ጸሎት ማስደረግ ትችላላችሁ ማለት ነው። እንግዲህ እነዚህ ሁለቱ ምስክርነት የሰጡት በአሉበት ሆነው ስመ ክርስትናቸውን እና መባቸውን በመስጠት ጸሎት የተደረገላቸው ከተደረገላቸው መካከል እነዚህ ሰዎች ናቸው ማለት ነው። ስለዚህ በአካልም በመንፈስም ሆናችሁ በባዕድ ሀገር ሆናችሁ ደጅን መርገጥ ያልቻላችሁም እንደዚሁም በዚህ ልክ አገልግሎት ተጀምሯል ማለት ነው። በአካል የምትገኙ በውጭ ሀገር ያላችሁ በአካልም ማትገኙ፣ መገኘት የማትችሉ ቤተሰቦቻችሁን ወክላችሁ መላክ ትችላላችሁም። የታመመ የታሰረ ሰው ካላችሁ በእናንተ እናንተ በምትሰጡት እናንተ በምትልኩት ሰው አማካኝነት የእናንተ መዳን ይሆናል ማለት ነው። ምክንያቱም አሁን እዛ ጋር መንፈሱ ሲያዝ የቤተሰቡንም ጠርጎ ስለሚወጣ የቤተሰቡንም ምስጢር ስለሚያወጣ የአንድ ሰው ችግር የቤተሰቡ ሁሉ ችግር እንደሆነ ሁሉ የአንድ ሰው መዳንም የቤተሰቡ ሁሉ ድህነትና መንገድ ብርሃን ይሆናል ማለት ነው። ስለዚህ የፈውሱ አገልግሎት ላይ ተገኙ። መታችሁ ዳኑ። መታችሁ ከስርዓታችሁ ተፈቱ። አምደ ቅዱስ ሚካኤል አለም የተዋህዶ ልጅ የሆነ ባለመሀተብ ሁሉ ያመነ ሁሉ የሚድንበት ከስርዓት የሚፈታበት ታላቅ የሆነ ገዳም ነው ማለት ነው። ሰላማችሁ ሰላም እግዚአብሔር ይብዛልን፣ ይብዛላችሁ የተዋህዶ ልጆች የድንግል ማርያም የአስራት የቃል ኪዳን ልጆች ቪዲዮውን እንግዲህ ላልደረሰው አድርሱ፣ ላልሰማው አሰሙ። ሁሉንም ቪዲዮዎች ተመልከቱ፣ እስከ መጨረሻው ድረስ ተከታተሉ። እንደነገርኳቸው የፈውስ አገልግሎት እዛ ቦታ ላይ ተጀምሯል። ታላቅ አባት አሉ፣ ጸጋ ይበዛላቸው። በእድሜ የከበሩ መነኩስ ያሉ ማለት ነው። ኑና ተፈወሱ። ኑና ዳኑ። ዓለም ይዳን፣ ወጣቱ ይዳን፣ የታሰረ ይዳን። አገልግሎቱ ለሁሉም ይሰጣል፣ ለሁሉም ተደራሽ ይሆናል። እናንተ የሚጠበቅባችሁ ንጹህ ልብ ይዛችሁ መምጣት ብቻ ነው። እርዳኝ እያላችሁ እግዚአብሔርን አምናችሁ ወላዲተ አምላክ ድንግል ማርያምን ማንም የለኝ ማርያም አመደው ቅዱስ ሚካኤልን አማላጅ አድርጋችሁ ኑ ዳኑ። እግዚአብሔር ከሁላችን ጋር ይሆንልን። ሰላም። እግዚአብሔር ይጠብቃችሁ፣ ይጠብቀን። እግዚአብሔር ከሁላችን ጋር ይሆንልን።